የዚህ ሁሉ መጀመሪያ ምን እንደሆነ ታውቃላችሁ? ማንን ሮል ሞዴል ማድረግ እንዳለብን አለማወቃችን። ኢማጅን አንዲት አርቲስት አንዲት በጣም በርካታ ኢትዮጵያውያን ሮል ሞዴላችን ናት ብለው አያም ያደርጓት አርቲስት ሰው ባለበት ስቴጅ ላይ ሆና እየዘፈነች እናት እንደዚህ ትሁን፣ ይህ በጣም የሚያስጠላው ስድብ አለ እናትን እንደዛ ብላ ስትዘፍን አስቡት። የዚህ ሁሉ መነሻ ፈረንጆችን ማምለክ፣ እንደነሱ መልበስ፣ እንደነሱ ማውራት፣ እንደነሱ መሄድ በቃ እንደነሱ መሆን ሲያምረን እንደነሱ ለመሆን ስንጋጋጥ መጨረሻችን እንደዚሁ ነው የሚሆነው። ሁሉን ነገር ወደ ኖርማል እየቀየር ነው የሄደን። ስድብን ልክ እናደርገዋለን፣ ሰይጣንን ማምለክን ልክ እናደርገዋለን፣ ራቁት መሄድን ኖርማል እናደርገዋለን። ብቻ በአጠቃላይ ጋጥ ወጥ መሆንን በቃ እንደ ፋሽን፣ እንደ ጄኔሬሽን ምን ችግር አለው መብቴ ነው ወደሚለው መሄድ እንጀምርና መጨረሻው እኛ ቁጭ ብለን እነሱ እናትን እንደዚህ ትን ሲሉ መስማት ይሆናል። የምሽቱ ቪዲዮ ከልጅ ሚካኤል ኮንሰርት በኋላ የተፈጠረ ቪዲዮ ነው። የቀኑ ደግሞ አሽከርካሪ ከትራፊክ ጋራ የተጋጠሙት ግጥሚያ ነው። ስታዩት እኮ ድሮ እያየን ያደግነው የነ ጄትሊ እና የነ ጄኪ ቻይን ፊልም ነው የሚመስለው። እሺ፣ ፖሊሶቹ ኦር ደግሞ ፌዴራል ፖሊሱ ይሁን ሕግ እያስከበረ ነው እንበል። ምክንያቱም ሕግ የሚከበረው አንድም በመነጋገር ስርዓትን በማስከበር ነው። ከአቅም በላይ ሲሆን ጉልበት እስከ መጠቀም ሊደርሱ ይችላሉ። ምክንያቱም ሕጉ ይፈቅዳል። ቆይ ሰውየው ምን እየሆነ ነው? በተለይ ደግሞ የምሽት ላይ ልክ እንደነ ጄትሊ ምናምን ከፌዴራል ፖሊስ ጋር እሺ ቆይ ደበደብከው እንበል አሸነፍከው ደብድበ ጥለኸው አሸነፍከው እሺ ከዛስ ምን እየት ልትሄድ ነው? የምር እንደ ዛሬ ተመችቶኝ አያውቅም ቲክቶክ ላይ ብዙ ቪዲዮ አይቻለሁ እንደ ዛሬ ስቄ አላውቅም ፖሊስና ህዝብ ተደባደበ ብዬ አይደለም የሳቅኩት ምን ሊሆን ነው ቆይ ደበደበው ምን ሊሆን ነው ቆይ ከዛስ እርግጠኛ ነኝ 300 ሺህ ቀጠውታል ኮሜዲያን እሸቱ ከፍተኛ ተቃውሞ ልክ እንደዛው ከፍተኛ አድናቆት እየጎረፈለት ይገኛል እንደምታውቁት ሰሞኑን ጋሽ እሸቱ የተባለ አዲስ የህፃናት ፕሮግራም በዶንኪ ቲዩብ ተጀምሯል። በዚህ ፕሮግራም ላይም ብዙዎች አድናቆታቸውን እየገለጹ ሲሆን በተቃራኒው ደግሞ በአንድ ኢንተርቪው ላይ ኮሜዲያን እሸቱ እንደዚህ ብሎ ነበረ ልጅ አጠገብ ምንም አይነት ቴክኖሎጂ መጠቀም አይቻልም ስልክ መነካካት ጌም እንዲጫወት ማድረግ መጫወትም ብቻ ቴክኖሎጂ የተባለ ማንኛውንም ነገር ልጅ አጠገብ መጠቀም አይቻልም፣ የሚጠቀም ሰው ከተገኘ ከቤቱ እንዲወጣ ይደረጋል ብሎ ነበረ። ታዲያ እንደዚህ የሚያስብ ሰው፣ ለልጁ እንደዚህ የሚጨነቅ ሰው እንዴት የህፃናት ፕሮግራም ጀምሮ በዚህ ሁሉ ወጪ ይህንን ሁሉ ኢነርጂ አውጥቶ እንዴት የኛ ልጆች እሱን እንዲከታተሉት፣ እንዴት የኛ ልጆች ቴክኖሎጂን፣ ስልክን፣ ቴሌቪዥንን እንዲመለከቱ ያደርጋል የሚል ከፍተኛ ተቃውሞ እየገጠሙ ይገኛል። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ስድስተኛ ክፍል ላይ በጣም ታመመች፣ ከዛ በኋላ አረፈች። በመጀመሪያ ይሄ ቪዲዮ ኤዲት መስሎኝ ነበረ። ማለትም ማሂን የሚጠሉ ወይም ደግሞ እንድትጠላ የሚፈልጉ ወይም ደግሞ ለላይካቸው ብለው ኤዲት ያደረጉባት መስሎኝ ነበረ። ነገር ግን ፖድካስቱን ለመከታተል ሞክሬ ነበረ። ሳይቆራረጥና ኤዲት ሳይደረግ ይሄንን ይመስላል። ስድስተኛ ክፍል ላይ በጣም ታመብች ከዛ በኋላ አረፈች።

እንዳያችሁት ነው ሁለት ነገሮችን ላንሳ። የመጀመሪያው ነገር ማሂ በዚህ ቦታ መሳቅ አለባት ብዬ አላስብም ነበረ። ይሄ በጣም ስህተት ነው። ልጁ ስለ እናቱ ሞት እያወራ ሳለ ምንም የሚያስቅና ወደ ቀልድ የምናዞርበት ምንም ምክንያት የለም። አይኖ ኦን ታርጌት አልሳቀችም። ማለትም እናቱ ስለሞተች ሞተች እየሳቀች አይደለም። ነገር ግን በእንደዚህ አይነት ኢሞሽናል ንግግሮች መሃል ላይ ሳቃችንን ሊሆን ይችላል ቀልዶቻችንን መቆጣጠር አለብን ብዬ አስባለሁ። ሁለተኛው ነገር ደግሞ እንደዚህ አይነት ስህተቶች ሲገጥሙን፣ ማለትም ፖድካስት ላይ ሊሆን ይችላል የተለያዩ ነገሮች ላይ ላይቭ እስካልሆነ ድረስ ከት መደረግ ይችላሉ። እንደዚህ አይነት ስህተቶች ወር ደግሞ እንደዚህ አይነት የሰውን ትኩረት የሚስቡና ሰዎችን ወደ ሌላ ነገር ሊስቡ የሚችሉትን ነገሮችን ከታወት ብታደርጉ እኛ ጋርም ደርሶ እንደዚህ እናንተ ላይ ሌላ ነገር እንድናስብ ከምታደርጉ ከት ብታደርጉ የተሻለ ነው ብዬ አስባለሁ። ለማንኛውም ግን ነገሩን ሲሪየስ አድርጋችሁ ኦር ደግሞ ማሂ ላይ ኦንታርጌት ታርጌት አድርጋችሁ እሷን ለማጥቃት ኦር ደግሞ እሷን ለማስጠላት ኦር ደግሞ እሷ በሰው ሞት ላይ የምታፌዝ እና የምትስቅ አይነት አድርጋችሁ ለመሳል አትሞክሩ። ኦፍኮርስ ነገሩ ስህተት ነው ማለትም በቦታው ላይ መሳቅ አልነበረባትም። ነገር ግን ሳቋ በእሱ እናት ሞት ላይ ሳይሆን ከበረ ከት ጋራ ነበር እና በዚህም በዛም ግን ከት ቢደረግ ጥሩ ነበር ብዬ ያስባለው ይመቻችሁ። ከዚህ ሱስ ለመውጣት ምን ያረከው ጥረት አለ ያሉት እሱን ፈጣሪ ነው የሚያቆሰኝ። ድሜሳ እንትንሳል ራሴ ማገናዘብ ሳልችል ቤተሰብ ተበታት ነው ቢን ነበረ። እኔ ደግሞ በሙዚቃ ይሁን የሆነ ውጤት ውስጥ ለመግባት ሌላ ዓለም ውስጥ ነበርኩኝ። ማንም ያሳደገኝ የለም እና በዛ ውስጥ ነው ያገኘኝ እና አሁን ልቀቀኝ ብል ያልለው ግዑዝ ነው። ስለዚህ ያለው አማራጭ ወዳጀ ነው። ዝም ብዬው ኖርና እዛው አብረን ስንገባት እንጠየቀታለን። ቅርታ አድርጉልኝ። በኢትዮጵያ አምላክ ማጸናችኋለሁ። እድሜ ሳይፈቅድ ነው እኔ ይህንን ነገር ያደረኩት። አይበቃንም? የምር ከዚህ ቪዲዮ በኋላ በጣም ነው ያሳዘነኝ። በእሱ ቀልድ ባልሰራም፣ ሜሞችን ባልሰራም እስካሁን ድረስ በእሱ ላይ በተሰራው ሜም መሳቄው ላን የደበረኝ ስ በናታችሁ፣ ካሁን በኋላ የትኛውም ሾ ይሁን ሴፉ ፋንታውንን ጨምሮ እሱን የምትጋብዙት ሾው፣ ፖድካስት፣ የቴሌቪዥን ጣቢያዎች፣ ሬዲዮ ብቻ የትኛውም ይሁን እባካችሁን አታቅርቡት። በቃ የራሱ ኑሮ ይኑርበት። አብዛኛዎቹን አይተናል። እሱ ላይ ከመቀለድ ውጪ ለእሱ የሰጣችሁት እሱ ያገኘው አንዳች ነገር የለም። እስቲ ማናችን ነን እኔን ጨምሮ ለዚህ ሰው የጸለየ፣ ወደ እምነት ቦታ የወሰደ ከዚህ ካለበት ነገር እንዲወጣ ኦር ደግሞ እንዲያገግም፣ ብቻ እንደ ማንኛውም ሰው ወደ ራሱ ተመልሶ ያለውን ብቃት ያለውን ጥበብ ያለውን ማንኛውንም ነገር ለሕዝቡ እንዲሰጥ ለሕዝቡ እንዲያበረክት ምን አደረግን? በስርዓት ሱራፌልም ሴፉ ላይ ቀርቦ እባካችሁን ተውት ብሏል። ሚዲያ ላይ እያቀረባችሁ በእሱ ላይ ቀልድ እንዲሰራ አታድርጉ ለማለት ነው እንጂ ከነመፈጠሩ ተውት እያልኳችሁ አይደለም። ሊደረግለት የሚገባ ማንኛውም ነገር ካለ ደግሞ እባካችሁን ተባበሩት። በተራማ ቻለም ምንም ቋሚ ነገር የለም። ሁሉም እየመጣ ይሄዳል። የማይሄድ የሚመስለው ከስንት አይነት ሰው ጋር እንደምንኖር ሳስብ ግን በጣም ነው የሚገርመኝ። የዚህን ሰው የድሮ ቪዲዮዎች ማለትም ከዚህ በፊት አዲስ አበባ ገብቶ ሲሰራቸው የነበራቸውን ማስታወቂያዎች እያሳዩ በርገር ሲበላ በመኪና ሲሄድ፣ ምናምን እያሳዩ ልክ ያኔ ክብር ላይ እንደነበረ፣ የከፍታ ዘመን ላይ እንደነበረ አድርገው ፖስት አደረጉ። ከስር ደግሞ ምን አደረጉ? አሁን ወደ ሀገር ቤት ተመልሶ የሆነ ክብረ በዓል ይመስለኛል፣ ጎማ ላይ ቁጭ ያለውን የሰው ልጅ ግስ ሲያሳዝን በቃ ሁሉም ነገር ጊዜያዊ ነው። እንደዛ በከፍታ ዘመን እንዳልኖረ አሁን በዝቅታ ዘመን ላይ ነው የሚገኘው፣ አሁን እየከፋው፣ አሁን እየተቸገረ ነው የሚገኘው ብለው ፖስት አደረጉ። ቆይ ለእናንተ አዲስ አበባ መግባት ነው ስኬት፣ መኪና መንዳት፣ ወር ደግሞ በርገር እየበሉ ማስታወቂያ መስራት ነው ስኬት። በተቃራኒው ደግሞ ክፍለ ሀገር መሆን፣ ገጠር መሆን፣ ቤተሰብ ጋር መሆን፣ ያደጉበት ከኖሩበት ማህበረሰብ ጋር መኖር ነው ለእናንተ ዝቅታ ማለት፣ ለእናንተ መቸገር ማለት። እረ አንዳንድ ጊዜ የተሰጠንን ጭንቅላት እንጠቀመው። ሰውየው ሲጀምር ወደ ከተማ የመጣሁት ለጥቂት ጊዜ ነው፣ ከጊዜያት በኋላ ወደ አገሬ እመለሳለሁ። እኔ እንደ አገሬ መወደው እንደ ቤተሰቤ መወደው እንደ ሰፈሬ መወደው የለኝም ብሎ ነው የመጣው። ጥቂት ጊዜ ቆየ፣ ወደ ሀገሩ ተመለሰ። ምንድን ነው ከፍታ ምንድን ነው ዝቅታ እያላችሁ ሰው ባልዋለበት ቦታ የምታውሉት? ስናጠቃልለው አዲስ አበባ መግባት የስኬት ጫፍ አይደለም፣ ክፍለ ሀገር መሆን ደግሞ የዝቅታ ጫፍ አይደለም። አዲስ አበባም ሆኖ የሚቸገር አለ፣ የሚለወጥ አለ። ክፍለ ሀገር ሆኖ የሚቸገር አለ፣ የሚለወጥ አለ። የሰው ልጅ የሚለካው ከተማ መሆኑና ገጠር መሆኑ አይደለም። አንዳንድ ስሜቶች አሉ። የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ብር የሚያደረገኝ ነገር አለ። እሱ ለማጥፋት እና እሱ እንትን እንዲያደርግልኝ እምነት ተቀብቻለሁ። እሱ ደግሞ ይጠፋል ያውቃለሁ። ደግሞ በቃ በቅርቡ ጨርሼ የሚቆይበትን ጊዜ ጨርሼ

በዚህ በቃ ላደረጋችሁ ነገር በሙሉ አመሰግናለሁ። እንደ ሰው የምትችሉ ሁሉ ብትረዱት በጣም ደስ ይለኛል። ይበልጥ ግን እንደ ኃላፊነት ይህንን ጉዳይ መያዝ አለበት ብዬ የማስበው ኢቢኤስ ቴሌቪዥን እና ፋና ቲቪ ናቸው። ኢቢኤስ ቴሌቪዥን እንደዚህ ብዙዎች ጋር ከመድረሱ በፊት የአፍታ ጨዋታ የሚባል ፕሮግራም ነበረ። በዛ ላይ በርካታ ዓመታትን ሲያገለግላቸው ነበረ፣ ከእነሱ ጋራም ሲሰራ ነበር። ልክ እንደዛው ደግሞ ፋና ቲቪ ላይ ፋና ላምሮት እንደዚህ አምሮ ደምቆ ብዙዎች ጋር ከመድረሱ በፊት እሱ ነበረ ሀ ብሎ ፋና ላምሮት ጋር መስራት የጀመረው። ስለዚህ ይህ ሰው የእናንተ ልጅ ነው፣ የእናንተ ሰራተኛ ነበረ። እንዴት እንደወጣ ባላቅም በርካታ ዓመታትን ከእናንተ ጋራ ሲሰራ ነበረና እንደ ኃላፊነት ወስዳችሁ እንደ ልጃችሁ አይታችሁ፣ በይበልጥ ደግሞ እሁድን በኢቢኤስ ላይ አዲስ ምዕራፍ የሚባል ፕሮግራም አላችሁና በዛ ላይ አቅርባችሁት የሚጠበቅባችሁና የሚያስፈልገውን ነገር ብታማሉለት በጣም ደስ ይለኛል። በተረፈ ግን ሁላችንም የምንችለውን የሚሰማንን ነገር ብንረዳው ብንተባበረው፣ በነገራችን ላይ ገንዘብ ብቻ አይደለም በሌሎች ነገሮችም ከእሱ ጋር ብንቆም የተሻለ ነው ብዬ አስባለሁ። አፍንጫክ ተጣሟል እን የሚል ኮሚንት እየበዛ ነው። እስቲ ስለ አፍንጫ የመጣመም ታሪካዊ አመጣጥ ዛሬ ልንገራችሁ። የስራውን ይስጠውና፣ ይሄ ሳምሰንግ አልትራ 24 የሚባለውን ስልክ መጠቀም ከጀመርኩ በኋላ ነው ነገር የተጋለጠችው። ኤኒዌስ ታሪኩ እንደዚህ ነው። የሆነ ጊዜ ላይ የጎረቤታችን ልጅ እያለቀሰ ቤት ይመጣል። ምን ሆነ ነው ስለው የሆነ ልጅ ደበደበኝ አለኝ። እስቲ ማን አባቱ ነው የደፈረን አሳየኝ አልኩት። ይዞኝ ሄደና ልጁን አሳየኝ። አንተ ማን ስለሆንክ ነው ምናምን ብዬ በጠረብ አንስቼ በቦክስ ልለው ስል ገለበጠኝና ሶስቴ ሆን አራቴ የሚገራረሙ ቦክስ ሰጠኝ። ከጊዜያት በኋላ አፍንጫዬን ስመለከተው እሱ በመታኝ አቅጣጫ ትንሽ ጠመም ብላለችና፣ የዛሬ 15 ዓመት ምናምን ይሆነዋል። ልጁ አሁን ላይ መከላከያ ገብቶ ዳር ድንበራችንን እየጠበቀ ይገኛል። እንግዲህ እግዚአብሔር አምላክ ባለበት ይጠብቀው። በነገራችን ላይ ከዛ በኋላ ከልጁ ጋር የሌለ ፒስ ሆነን ነበረ። ምንም አይነት ቂም አልተያያዝንም፣ ምክንያቱም ልጆች ስለነበረን። እንደምታውቁት ደግሞ ሰፈር ውስጥ መጣላት፣ መደባደብ፣ መሰዳደብ እና የተለያዩ ነገሮች ሊያጋጥሙን ይችላሉ። እና እላችኋለሁ አፍንጫዬ ተጣመመው በተገባልኝ ሁለት ይሁን ሶስት ይሁን አራት ቦክሶች ነው። ቦክሱ ግን አሁንም ድረስ ትዝ ይለኛል፣ የሚገራርሙ ቦክሶች ይመቸው ልጁን። እናት በሌሊት ተነስታ ቁርስ፣ ምሳ፣ እራት ሰርታ ሙሉ ቤቱን ሳሎን፣ መኝታ፣ ኩሽና ሙሉ ግቢውን ጠራርጋ አሳምራ በቤት ውስጥ ያለውን ሙሉን ልብስ የራሷን፣ የባለቤቷን፣ የልጆቿን፣ የአልጋ፣ የሶፋ ሁሉንም አጥባ አሳምራ ልጆቿን ከእርግዝና እስከ ውልደት ከውልደት እስከሚያገቡበት ቀን ድረስ አብልታ፣ አጠጥታ፣ አልብሳ የሚጠበቅባትን እያንዳንዱን ነገር አንድም ቀን ሳታማርር ሳትሰላች አድርጋ፣ አስቡት፣ ለአንድ ቀን አይደለም፣ ለአንድ ሳምንት አይደለም፣ መላ ህይወቷን ሰላሳ አርባ ሃምሳ እስከ ዕለተ ሞቷ አንድም ቀን ሳትወድቅ ሰርታ፣ ይሄንን ሁሉ ደግሞ በአይናችን እያየን መጨረሻችን ምን ሆነ? ቲክቶክ እና ዩቲዩብ ላይ ገብቶ ሞቲቬሽናል ስፒከር ማዳመጥ። በዚህን ሁሉ አመት እናትህን አይተህ ሞቲቬት ያልሆንክ ሰው፣ አንድ ሰውዬ ብሮ ብራዘር ንቃተኛ ተነስ ስላለ ሞቲቬት እሆናለሁ ብለህ የምጠብቅ ከሆነ አንተ የዓለማችን መስኪኑና ጅሉ ሰው ነህ።